አሰላም አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንግዲህ እንደምታዩት ሱመያና ልጆቹ ባህር ላይ ካሉ ብዬ በዚህ መልኩ እየዞርኩ እየፈለኩ ነው። ከሰንአ ተመልሼ መጥቼ አደን ያለሁት በሀር ዳርቻ ላይ ሱመያ፣ በዚህ መልኩ በየቦታው እየፈለኩ ነው። በሞተር ብቻዋን እንደሄደች እኔ እንጃ፣ ቤተሰብ ለምን መዋሸት እንዳስፈለገ እኔ እንጃ። እኛ ቤተሰብ ጋር ሄዳ ችግር ፈጥራ ምን ዋሽታን ሄደችው እኔ ሪካርድ አስቀምጦልኝ ሪካርድ አስቀምጣልኝ ዝም ብያ ሰብርኩት ሪከርዱ ሳልሰማው። እሷ ለካስ በአንድ ቀን ሁሉንም ስራ ሰራርታለች። ወዲያው ቤቱን ገስታ እንደጨረሰችው የቤቱን ቪዲዮ ሳትለቀው፣ ሳይለቀቅ ቤተሰብ ጋር ሄዳ ቤትም ገስታ ይሄን ሁላ አስቡት። ቪዲዮን ያዩት ተዘጋጅታበት እዚሁ የመን ሆና አውርታ ጨርሳ ይሁን። ዛሬ ቀኑ ምንድነው? እሮብ ነው። ዛሬ ቀን እሮብ 26 ፌብሩዋሪ ነው። ሐሙስም አለ ይላሉ። ዛሬ ግን አላገኘውም በረራ አርብ ቅዳሜ ምናምን። እንደዚህ አንዳንዴ ከየመን ከአደን ወደ ኢትዮጵያ ሳይሆን ገና ጅቡቲ ህጄ ወይም አድሬ በንጋታው ሌላዋ የሚይዘው ወደ ኢትዮጵያ ማገኘው ማለት ነው ትራንዚት ማለት ነው። እሱ ሲሆን ታዲያ ክፍያው ሁለት እጥፍ ነው የሚሆነው፣ በእጥፍ ነው የሚሆነው። ወይም ደግሞ ከዚህ ዱባይ ከዱባይ ኢትዮጵያ ምናምን ዋጋው ወይም ደግሞ ኦርደን ከዚህ ወደ ኦርደን ከኦርደን ኢትዮጵያ ሺ ምናም ዶላር ነው የመጣው። መቶ ምናም ሺ ትኬት ነው ተዘጋጅቼበት። ግን የዚህን ሮብ በረራ ባለበት ቀን በቆርጥ ከ70 ሺህ አይበልጥም ማለት ነው። 70 ሺህ ምናም 500 ዶላር 400 ምናም ዶላር ከ70 ሺህ አይበልጥም የደርሰው መልስ። ዋን ዌይ ሲሆን ይወደዳል ያው ዋን ወይም ከሆነ እንደዛ ነው ያው አስቸኳይ አሁን በጣም ይጨምራል። ቅርብ ለቅርብ ናቸው፣ 100 ብር ዶላር ልዩነት ያለው እና እንግዲህ፣ ክንፍ ቢኖረን በአሁኑ ሰዓት በር የመረጥ ነው ፈልገው፣ በግድ ነው ማውራላችሁ። በቃ እኔ እዚህ ካሜራ ፊት ለፊት ልሁን እንጂ በቃ ሁሉ ነገር የሰውነቴ እንዳለ ምናምን ነገር ኢትዮጵያ ነኝ ያለው፣ ኢትዮጵያ ነኝ ያለው፣ የትን ያለችሁ ቶሎ ዳርሺ ባገኘዋት

አሰላሙ አሌይኩም ረህመቱላይ በረካቱ። ውድና የተከበራችሁ ቤተሰቦቻችን እንግዲህ ተመልቻለሁ። ከሰና ወደ አደን መጥቻለሁ ማለት ነው። አሁን አደን ያለሁት እንግዲህ በሞተር እየዞርኩ ነው። ፍለጋው እንደቀጠለ ነው፣ አልቆመም። እንግዲህ ሱመያ እዚህ ቤት ተከራይታ መኖር ጀምራለች፣ መፍሩች ቤት ይዛለች። በየመንደሩ እየሄድኩ መፈለግ ነሆናችኋልሁ ፋልፋ ራ ስታዩት ጥቁር ነው የእኛ እሱ ይመስላል። እዚህ አደን ከተማላት ጥቋቁሮች አሉ ማለት ነውሰረ ሰቦቻችን ሰላም ሰላም ብያለሁ። እንግዲህ በዚህ መልኩ ሱመያን እየፈለግኳት ነው በባህር እየዞርኩ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝት ይበል እያልኩኝ እንግዲህ እንደምታዩት ሱመያና ልጆቹ ባህር ላይ ካሉ ብዬ በዚህ መልኩ እየዞርኩ እየፈለኩ ነው። ከሰንአ ተመልሼ መጥቼ አደን ያለሁት በሀር ዳርቻ ላይ ሱመያም በዚህ መልኩ በየቦታው እየፈለኳን ነው በሞተር እንደዛ አላችኋለሁ። ባህሩን እንደምታዩት በዚህ መልኩ ሱመያን እየዞርኩ እየፈለኩ ልጆቹንም ይዛን ትምትል ከሆነ ምናምን እንግዲህ ከጠዋት ጀምሮ እየፈለኳን ነው። ድንገት ያው ልጆቹን ለማጫወት ትመጣለች። ከጠዋት ጀምሮ በሞተር ባህሩን የኛውንም ሌላም ባህር አለ እዚህም እዛ አየርኩኝ ሁሉም ላይ እየዞርኩኝ እየፈለግኳን ነው ማለት ነው። ልጆቹን ድንገት ለማጫወት መምጣቱ አይቀርም ብዬ በሞተር በምናምን እየዞርኩኝ ትልቅ ስለሆነ በእግር ዞሬ ስለማልደርስበት ሞተር ቀኑ ሙሉ ተከራይቼ በሞተር ይዤ እየዞርኩ እየፈለግኳን ነው ማለት ነው። ጣው ተስፋ ስለቆረጥኩ ነው የተናገርኩት ማለት ነው። ሁ ረመዳን ደርሷል። ረመዳን ደርሷል። ሰው ረመዳን ተኮራርፎ ጾም ራሱ አይሆንም፣ ተጣልቶ አይሆንም። ስለዚህ እንታረቅና ጾማችንን እንደ ድሯችን አብረን እንጾም። አብረን ስንጾም ነው የሚያምርብን ነው የምልሽ። የባህሩ ጩኸት በጣም አለ፣ ሸዋ የሚል ድምፅ አለ። የሚረብሻችሁ ከሆነ ግማሹ ቪዲዮ ሆቴል ውስጥ ቁጭዬ እጨርስላችኋለሁ ማለት ነው። እንደዛ ነው እላችሁ። ሱመያ፣ በአልላይ ይሻለው። ጾም ደርሷል፣ ረመዳን ነው። አብረን በጊዜ ታርቀን አብረን ብንጾም ነው የሚሻለው። እዚህ በድጋሜ ተመልሼ መጥቻለሁ እንግዲህ ይገርማሉ ብቻ። እንደምታየው ሱመያን አይፈጠን እኔ ሳላስነቃ በእኔ ቤት ሳላስነቃ ሳትነቃብኝ በሞተር እየዞርኩኝ ከሰና መጥቼ እየፈለግኳት ነው። ውለቀ ምናምን ሊሆን ነው ለካ እሷ አስቆይታለች። ኢትዮጵያ ገብታ ተሳክቶላት ከመግባቷም አልፋ ቤት ሁላ ገዛች። እንግዲህ ሱመያ የገዛችው እኔ ልጆቹ እንዳይቸገሩ ብር በአካውንቷ እንዲገባ ሌሎችንም እያስገባው መኪኖቹ የሸጥኩትን የመኪናዎቹ ብር ብቻ 150 ዶላር ከኢትዮጵያ ከሁለት ሚሊዮን በላይ የሚሆኑ እንዲሁም እቃዎቹ ምናምን ሽጣን የለችው ሲደማመር፣ በአጠቃላይ ዝግጁ የሆነ ቤትም ይገዛል ታገኛለች። ብቻ እሷ ገዛች። ዲም ሲሪል ስቴት ገብታ ቤትም ገዛች። እኔም ወደ ኢትዮጵያ ላይ ነበር። እንግዲህ ከሰና መጥቼ ያደን ያለውት አይታችሁኛል። ባህር ላይ እየዞርኩ ያልኩት ይገርማችኋል። ቪዲዮን ራሱ ፖስት ስታደርገው ባህር ላይ ሆኜ ነው ያየሁት ማለት ነው። ልክ ቪዲዮ እንዳየሁት ነው። ይህን ቪዲዮ ቀረጽኩላችሁ። እሷ ቪዲዮን አሁን የለቀቀችው በቃ ተስፋ ቆርጬ ገባሁ። ኢትዮጵያ መግባቷን ብቻ ለምን ገባች አይደለም። እንኳንም ከሰው ሀገር በሰላም ገባች። ገብታ ሄዳ ቤተሰብ ትንሽም ሳትረጋጋ ወይም እኔም ሳታማክሪኝ፣ በኋላ ይቸግረኛል የሚባል ነገር የለም። ሮጣ ሄዳ ዲኤምሲ ሪል እስቴት ሄዳ ቤት ገዛች ማለት ነው 900 ምናም ሺ ከፍላ ቪዲዮዎችን ሰምታችሁታል፣ አይታችሁታል ብዬ አስባለሁ። ባለ አንድ መኝታ 400 ምናም ሺ፣ ባለ ሁለት መኝታ 700 ምናም፣ ባለ 3 መኝታ 900 ምናም ሺ ቀድመህ ክፍያ ተከፍሎ ከሶስት አመት ምናምን በኋላ ሚከፈል እንዲሁም ደግሞ መልሳ ከሶስት አመት በኋላ የሚከፈላል በድጋሚም ደግሞ ወይም ካልቻለች መክፈል ከባንክ ጋር እያይዛ በረጅም በ10 አመት በ20 አመት ምናምን ነገር እንደዛ ነገር አለው ብሏል። እንግዲህ እኔም ደውልላቸውና እስኪ አጣራለሁ። አካባቢው እንደገዛች ምናምን ነገር የማ ይሆናል ማለት ነው እኔ ብሩን በአካውንቷ እንዲገባም እሷ ጋም እንዲቀመጥ ያደረኩት ያው እሷም ልጆች ስለያዘች ከኔ በለጠ ወጪ ያለባት እሷ ነች። እንዳትቸገር ሰው ሀገር ላይ ሆቴል ሹጋ መፍሩሽ ይዛ ምናምን ቤት ተከራይታ ለረጅም ጊዜ እንደምትቀመጥ ረመዳን፣ እነዚህ እንድታሳልፍ ነበር ያወራችው። ቀስ ብላ አዘናግታኝ እኔ ሳትነቃብኝ ሰናን ያሉት ብዬ በቃ ቪዲዮም ሳለቅ ከአምስት ቀን በላይ ሆኛል አይታችኋል ብዬ አስባለሁ። ሳለቅ ቀስ ብዬ አዘናግቼ ለመዝናናት ሲወጡ ሰናኔ ብዬ አገኛቸዋለሁ ብዬ ነበር። ባህር ላይ ሲዞር የነበረው ሞተር በየቀኑ እየተከራየው እየዞርኩ ስፈልጋት ነበር። አይታቸዋል ቢያንስ ያንን የተወሰነ ቪዲዮ መጀመሪያ ላይ ፊትን የቀረስኩት ላሳያችሁ ነው። ዛሬ ጠዋት በሞተር ስዞር ነበር ዛሬ ጠዋት በሞተር ስዞር ነበር። እየዞርኩኝ በቃ ፈልጌ አጥቼ ምሳሌ በላስል ቪዲዮን ስከፍተው ቪዲዮ ተለቀው አየሁት። ኢትዮጵያ እንደገባች እንኳን በሰላም ገባች ነው። ግን በኋላ አሁን እጅ ላይ ያለውን ብር እንዳለ አውጥተሽ፣ ያው ቅድመ ክፍያ ነው የከፈልሽው፣ በየወሩ ክፍያ ይኖርብሻል ይሄ ነገር እንዴት ነው? በኋላ አይቸግርሽም ወይ ሱመያ? አስቢበት በደንብ። ብቻ ጥሩ ነው ያደረግሽው። ብር በአክኖም ወድቆም ሊጠፋም ይችላል። ቤተሰብ ጋር እዚህ መዛም ሲባል ሊጠፋ ይችላል። እንኳን ገዛሽ። ያው ሄደሽ ሄደሽ መክፈልም ቢያቅትሽ፣ መሸጥም ትችያለሽ። ትርፍም ታገኝበታለሽ። ለምን ገዛሽም አልልሽም። ብቻ እንኳን በሰላም ገባሽ። አለም ደላ። ልጆችም እንኳን ዛሬ ነገ ባህር ላይ ራስዎን ራስ ይሳቀቁ ለመዝናናት ሲሄዱ ሁለት ይዛ አንደኛው ሮጣ ወደ ባህር ብትሄድባት ውሃ ይዞባት ቢሄድ እያልኩ እየፈራኝ እንቅልፍ ሁሉ አጥቼ ነበር። ዋናው በሰላም እንኳን አገራቸው ገቡ። ያው ብቻቸው መግባታቸው ነው እንጂ እንትን ያለኝ እንዲሁም ደግሞ እሱም ብቻ አይደለም ሪካርድ የሰማሁት ቪዲዮን ቀደም ቀደም አድርጋ ቀርጻ ነው እሷ የለቀቀችው። ቤተሰብ ጋር ሄዳ ያጠፋችው ነገር አለ። ብቻ ቪዲዮ ቀርጻ ይሆናል ከቀረፀች እና ይሆናል ግን ልቀርጽ ይመቻታል ብዬ ማላስብም። ሱመያ ብቻዋን አይደለም ያለችው ተደራጅታ ከሰው ጋር ያለችው እና ቤተሰብ ጋር የቤተሰብ ቤትም አሳይቷት ብዙ ነገር እንትን ብላ አንድ ልጅ እኔ እንጃ። ቤተሰብም ለምን መዋሸት እንዳስፈለገ እኔ እንጃ። እኛ ቤተሰብ ጋር ሄዳ ችግር ፈጥራ ምን ዋሽታን ሄደችው። እኔ ሪከርድ አስቀምጦልኝ እህቴ ሪከርድ አስቀምጣልኝ ዝም ብያ ሰድርኩት ሪከርዱ ሳልሰማው። እሷ ለካስ በአንድ ቀን ሁሉንም ስራ ሰራርታለች። ወዲያው ቤቱን ገዝታ እንደጨረሰችው የቤቱን ቪዲዮ ሳትለቀው ሳይለቀቅ ቤተሰብ ጋር ሄዳ አንድ ቀን ብዙ ቦታ ሄዳ እ ምሰራውን ተንኮል ሰራርታ ሄዳለች ማለት ነው። ቶች ምናም በሪካርድ እስከመቆጣት እስከ መቆጣት በጣም ተቆጥተው እንዴት ብቻዋን አንትልካታ አለ ምናምን የሌለ ንቀት ነው ምናምን ብቻ አላ ለምን ድር ብቻዋን ላካት ምናምን ብለው አብረውኝ ያለው አላለችም ወይ አብረንም ብለው ዋሽታቸው ምን እንዳለቻቸው አላውቅም። ናና ስትመጣ እናወራለን ያሉኝ ተቆጡና ዘጉብኝ። እኔ ሪከርድ ሲያስቀምጡ አልመለስኩላቸውም። እንትን የሚሉ ነበር፣ ለምን አትመጣም? በጣም በቃ በራሷን አንፈልጋ በራሷ ሰዓት ልትመጣ ትችላለች። እዚህ ናና፣ በቤተሰብ በሽምግልና ሞክር። ቤተሰቦቿ ጋር ሄደ እሷን ፍለጋ እዛ ከምትሄድ ቤተሰቦቿ ጋር ሂድ ነበር፣ ቤተሰብ ሲል እየነበረ ማለት ነው። የእሷን ቤተሰቦች ለማስጠራት ሞክር ነው ወደ ከተማ ከቤተሰቦቿ ጋር ለመጨረስ ሞከር እነሱ ያስታርቋችሁ ነበር ቤት ሲሉኝ፣ በቃ ይሄ ሊጨቃጨቁኝ ነው እንደዚህ ሊሉኝ ነው ብዬ ሪከርድ ሳልመለስላቸው፣ እህቶቼ ሲልኩልኝ፣ ወንድሞቼም ሲልኩልኝ ዝም አልኩኝ። ለካስ ሪከርድ የተላከው አቶ ሱመያ ቤት እኛ ቤትም ድረስ ሄዳለች። እንግዲህ እሷ አልተናገረችም። የሪልስቴቱ ቪዲዮዎች አይለቀቀችው ያለቀቀችው ሄዳ ምን እንደነገረቻቸው አላውቅም። እየተቆጡ ነው ያወሩኝ። ናና ብቻ እዚህ እናወራለን ያሉኝ መታ ሳይድ እዚህ ያለው እያለችን የት እንደገባች አጣናት ጠፋች ያሉኝ ብቻ ነው ያየሁት። ቤተሰብ ጋር ምን አድርጋ እንደመጣች አላቅም። ምን እንዳለቻቸውም አላቅም። ብቻ ኢንሻአላህ ለኸይር እና እኔ ሱመያ እያዘናጋችኝ እውነትም ሹጋ መፍሩሽ ይዛ ነበር ቤት እንደገስታውስ ማለት ነው ሁሉ ነገር የተሟላ ይዛ በቃ እዚህ መኖር የወር ከፍ ያለው ስላለች፣ በአንዱ ለቀን ወጥታ ጠፋለች። ያላሰብኩም ሱመያ ብቻዋን አደለች። የኑላ ታክቲክ የምትጫወተው የኑላ ድራማ የምትሰራው ተደራጅታለች። በማህበር ተደራጅተው የሚጫወቱብኝ የሚጫወተውብኝ፣ በጣም ነው የሚገርመው። ቤቱን ይዛለች። ተዘናግች። እኔ ከዛ ራሱ ቶሎ አልመጣሁም። ቪዲዮም ሳለቅ ቆየው። ቀስ በቀስ ዛሬ ነገራሷ እዛ ወይ የሆነ ነገር ዝም ስላት ወይ ሲሰለቻት ወይ ታወራኛለች፣ ወይ ትመጣለች ሜጃ አማራጭ ካጣች ብዬ ነበር ያሰብኳት። እሷ ጭራሽ ያቃታትንም ችላው ገብታ ልጆቹንም ይዛ ኢትዮጵያ ገብታ ቤትም ገዝታ ይሄን ሁላ አስቡት። ቪዲዮን ያዩት ተዘጋጅታበት እዚሁ የመን ሆና አውርታ ጨርሳ ይሆን ስለቤቱ ከዚሁ ከየመን አጣርታ ወይስ አዘጋጅቶላት ሄዳን የገዛችሁ እንጂ ሄዳ ሳይቱን አይታ ከቢሮ ወደ ሳይት ሄዳ ቤቱ የሚገናበብ ቦታ ላይ ሄዳ አይታ ወታ ብር ከፍላ ምናምን በዚችው ጊዜ ውስጥ በአንድ ቀን በሁለት ቀን አለም፣ ይሄን ሁሉ ላይ ጨርሰችው ማስበው። ምክንያቱም ቤተሰቧ መቼ አይታ መቼ የሮጣ ሄዳ ቤቱን ገዛች መቼ ነው ላረገች? ብቻ ይገርማል። በጣም ነው የገረመው እ እያልኩ አሁን የምቀመጠው ቪዲዮን አይቼ ቪዲዮን አይቼ ባህሩ ላይ ነበርኩኝ በሞተር ምናምን እየዞርኩኝ ዛሬ ወጥቼ ምሳሌ ባላሰር ምናምን ወደ ካፌ ወደ ምግብ ቤት ስገባ ቪዲዮን አየሁት። ሮጬ ነው የገባሁት። ቪዲዮን ለመቅረፅም አልመጣሁም። ቀጥ እየኢትዮጵያ ልገባ ነበር። ሮጬ እርኩት ሮጬ እርኩኝ እንግዲህ ከዚ ከአደን በረራ ያለው ሮብ ሮብ ቀን ብቻ ነው እና አንዳንዴ አንዴ እሑድ ነበር አቁሟል እሱን ወይም ደግሞ ሌላ አማራጭ ዋጋው በእጥፍ ይሆናል እንጂ፣ አንዳንድ ጊዜ አርብ ቀንም አሙስ ቀንም ወይም ሰኞ ቀን ምናምን በረራ አለ። እሱንም ጠይቄ እስካሁን ያገኘሁት የለም። ይሄን ቪዲዮ ቀርጬ ከጨርስ በኋላ ምናልባት የሚሄድበትን መንገድ ካገኘው ተሯሩጬ፣ በእጥፍም ለምን አይሆንም ከፍዬ በእጥፍም ለምን አይሆንም ከፍዬ እኔም ወደ ኢትዮጵያ መሄዴ የማይቀር ነው። ሪልስቴት የሸጡላትን ሰዎችም ደግሞ እንግዲህ እስኪ ስልካቸውም አለ እዛ ላይ ሞላ የሚባለውን አይታችሁታል። እዛ ላይ ያወራትን የእሱንም ስልክ ይዤ እንደወጣሁት መቼ ነው የተቀረጸው ስለው አትንገር ብለው ነው መሰለኝ አልነገርኝም። መቼ ነው መታ ቤቱን የገዛችሁ ብዬው ነበር። ባለቤቴ ናት ቢሮ መተክ ለምን አናወራም አለኝ። አትንገር ብላ ይሆን ምን እንዳለችው አላውቅም እንግዲህ መቼ እንደተቀረጸ ቤቱ መቼ እንደገዛች አልነገረኝም። እና በቃ ባገኘሁት አማራጭ እኔም ወደ ኢትዮጵያ ለመጓዝ ሞክራለሁ ዛሬ ቀኑ ምንድነው ሮብ ነው ዛሬ ቀን ሮብ 26 ፌብሩዋሪ ነው ሀሙስም አለ ይላሉ ዛሬ ግን አላገኘውም በረራ አርብ፣ ቅዳሜ ምናምን እንደዚህ። አንዳንዴ ከየመን ከአደን ወደ ኢትዮጵያ ሳይሆን ገና ጅቡቲ ህጄ ወይም አድሬ በንጋታው ሊላዋ የሚይዘው ወደ ኢትዮጵያ የማገኘው ማለት ነው፣ ትራንዚት ማለት ነው። እሱ ሲሆን ታዲያ ክፍያው ሁለት እጥፍ ነው የሚሆነው፣ በእጥፍ ነው የሚሆነው። ወይም ደግሞ ከዚህ ዱባይ ከዱባይ ኢትዮጵያ ምናምን ዋጋው ወይም ደግሞ ኦርደን ከዚህ ወደ ኦርደን ከኦርደን ኢትዮጵያ ሺህ ምናም ዶላር ነው የሚመጣው። መቶ ምናም ሺህ ትኬት ነው ተዘጋጅቼበት ግን የዚህ ሮብ በረራ ባለበት ባለ በቀን በቆርጥ ከሰባ ሺህ አይበልጥም ማለት ነው። 70 ሺህ ምናም፣ 500 ዶላር፣ 400 ምናም ዶላር ከ70 ሺህ አይበልጥም የደርሶ መልስ። ዋን ዌይ ሲሆን ይወደዳል። ያው ዋን ዌይም ከሆነ እንደዛ ነው። ያው አስቸኳይ አሁን በጣም ይጨምራል። ቀርብ ለቅርብ ናቸው፣ መቶ ምናም ዶላር ልዩነት ያለው እና እንግዲህ ክንፍ ቢኖረኝ በአሁኑ ሰዓት በር መረጡ ነው ፈልገው በግድ ነው የማወራላችሁ። በቃ እኔ እዚህ ካሜራ ፍለፊት ልሁን እንጂ በቃ ሁሉ ነገር የሰውነቴ እንዳለ ምናምን ነገር ኢትዮጵያ ነው ያለው። ኢትዮጵያ ነው ያለው። የት ነው ያለችሁ? ቶሎ ዳርሽ ባገኘኋት የሚለው ጋር ነው ሀሳቤ ያለው ማለት ነው። ኢንሻአላህ ከር አላህ ሰላም ያድርገው። ረመዳንም እየደረሰ ነው። በዚህ አጋጣሚ ረመዳን ሙባረክ ይያችኋለሁ። የተወሰነ ቀን ይቀርበው ሶስት አራቀም ብቻ ምሳሌ የሚቀረው። ሱመያ በዚህ በረመዳን እንኳን ተገናኝተን አብረን ብንጾም ደስ ይለኛል። በቃ የገዛሽው ቤት የከፈልሽው ሪል ስቴት አሁን በአሁን አይሰጠሽም፣ ያለቀ አይደለም። ቪዲዮ ላይ እንዳየሁት ዓመት ከምናምን ይቀረዋል። ዓመት ከአምስት ወሮ ምናምን ተገንብቷል፣ ዓመት ከምናምን ይቀረዋል። ስለዚህ እሱ እስኪያልቅልሽ ድረስ አዳማ የራሳችን ቤት ውስጥ እንድንኖር፣ ለአንቺ የተዘጋጀ ቤት አለ እዚህ እዛ ሳትይ የቤት ክራይ ሁን ያው ቤተሰብ ጋር እዛ ማትቀመጭ ከሆነ ከተማ ውስጥ ብትቀመጭም ከሆነ ደግሞ የቤት ኪራይ ወይ ሶስት ወይ ስድስት ሮና መክፈልሽ አይቀርም። እሱን ሳት ከፊ ቀድሜ ላሳውቀሽ የራስሽ የሆነ ቤት አለሽ። አብረኝም አትምጣ ቤትም አትገባም ከሆነ ቤቱን ቁልፍ ሰጥቼሽ ራስሽ ቤት ውስጥ ትገቢያለሽ። አዲስ አበባ ይገነባ ይለቅ የዛን ጊዜ ትኖሪበታለሽ። ሲያልቅ መኖርም ከፈለግሽ አትርፈሽ ለመሸጥም ከፈለግሽ መግዛትሽ ቆንጆ ነው። ያው ብር ወድቆ አይወድቅም በስምሽ እንኳንም ገዛሽ ደስ ይላል። ስለዚህ አዳማ ላንቺ የተዘጋጀ የራስሽ ቤት አለ። እኔ እንኳን አልገባበትም ተከራይቼ ሌላ ቤት እኖራለሁ። ስለዚህ የራሽ ቤት አለ፣ ቆልፉን ሰጥሽ እና የራሽ ቤት ትገቢያለሽ ነው የምልሽ። እንዳትንከራተሽ ከልጆቹ ጋር ማለት ነው። ሀቅ አለሽ መፍትሽ ነው የራሽ ቤት መኖር ትችያለሽ። ረመዳኑን ሳትንገላጪ፣ በቤከራይ ምናም ሳትቀመጪ፣ በራሽ ቤት እንድኖሪ እየተዘጋጀልሽ አለ ነው የምልሽ እና ወደ ቤተሰቦች ከዚህ ቪዲዮ በኋላ ኢንሻአላ ከተሳካልኝ መንገድ ካገኘሁ ወጥቼ አሁን ካውም በኋላ ስፈላልግ ነው ሙለው። ነገ ሐሙስ ነው። ነገ በረራም ካገኘው፣ አርብም፣ ቅዳሜም፣ እሑድም ሰኞም ካገኘው እንዴትም ብዬ እፈልጋለሁ። ካጣው እንግዲህ ያለኝ አማራጭ እሮብ ነው ማለት ነው። ገና ሳምንት እቆያለሁ። የዛሬ ሳምንት ዛሬ እሮብ ነው። የዛሬ ሳምንት ነው የምላችሁ ወሬ እንዳላበዛባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ ባባይ።